በት እናሳያቸዋለን። ተላጃ ውስጥ አለ፣ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የእኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልክለት። የአንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው። አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ተላጃ ላይ ነው። ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ፣ ስልካቸውን ስልክህን እሰጣችኋለሁ አልኩት እና በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያደርጌ ልንገራቸው። ታይ ወላድ፣ ታይ ወላድ። ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው፣ ከራያ ውስጥ የወጣ ወጣት ነው፣ ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እምባ እያለቀሰች አሁን ደግሞ ይህን ሁሉ ወጣት ይህን ሁሉ ወጣት፣ እስከ መቼ ነው ግን ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ ማርያም። እስኪ አስቡት ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው። አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይህ ሁሉ ህዝብ እኮ ገራያ ውስጥ እኮ ነው እየወጣ ያለው የሚገርማችሁ ይሄ ሁሉ ወጣት ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያውቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ሕፃናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሶስት የአስራ አራት የአስራ አምስት እድሜ ልጆችን መቼ ነው የሞት የሚያበቃ መቼ ነው የእናቶቻችን መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም አልቀስ የሚያቆሙት ህገወጥ ጉዞ እባካችሁ እባካችሁ እባካችሁ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት፣ እናውቃለን ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማኒያ አንድ ሰው አሁን መቶ ሰማኒያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስታላችሁ እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ፣ ስለወላጅ ስትሉ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ፣ እንዴ ቢያንስ ለወላጆቻችሁ ዘኖ እንጂ የምር እናቶቻቸው አባቶቻቸው ይህንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባስ ያለቅስ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው። የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ እረ፣ ስለ እግዚአብሔር፣ እረ እንዳው ስለ ወላድ ስትሉ ባካችሁ፣ እስኪያስቡት እስኪያስቡት፣ ሶስት መቶ ምናምን ሰው ባለፈው፣ መቶ ምናምን ሰው አሁን ደግሞ መቶ ሰማንያ ሰው ባለፈው፣ መቶ ሰማንያ አንድ አሁን መቶ ሰማንያ ሶስት መቶ ምናምን ስልሳ ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይህን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳኡዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሰራት ሆኖ ይቀራል። ምንድን ነው የምናደርገው? እረ እባካችሁ እረ እባካችሁ ስለወላሂ እረ ስለ እግዚአብሔር ስለፈጠራችሁ መቼም ልጆች እያስጠፋችሁ ትወስዱ ደላሎች፣ በተለይ ማለት ነው ቼም የዚህ ሁሉ እናት መርገም እኔ እመኑኝ፣ ልትበሉት ነው። ሊዋጥላችሁ ነው ገንዘብ። ህፃናት ልጆች እያስጠፋችሁ እየወሰዳችሁ ወላጅ ሳያቅ ልጄ የት ገባ ብሎ እየተጨነቀ በዚህ ሰዓት ሊዋጥላችሁ ነው። እንጀራ ሊሆናችሁ ነው። ገንዘብ ሊሆናችሁ ነው። ይህንን ገንዘብ ሊያሳልፍላችሁ ነው። ሪሊ ነገ ጠዋት ይህንን ሰርታችሁ አሁን ሀገር ቤት ገብታችሁ ኑሮ ልትመሰርቱ ልትኖርበት ሊበላችሁ ነው። እንዴት ነው የሚዋጥላችሁ? መንወሰዷቸው ስንት ልጆች ይኖራሉ? ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም ያቆጣሪ እኮ የላቸውም። እስኪ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸው ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሶስት የአስራ አራት የአስራ አምስት ዕድሜ ልጆችን መቼ ነው የሞቱ የሚያበቃ መቼ ነው እናቶቻችን መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ እባካችሁ እባካችሁ እባካችሁ። አይ አይነው ተመችቷችሁ አይደለም የምትሰደዱት እናውቃለን፣ ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳራቱ ነው ሲቀር እንዴት እያሳላችሁ ነው እናንተ? ይህን እያያችሁ ምትሰደዱት? እባካችሁ፣ ስለ ወላጅ ስትሉ እባካችሁ፣ ረብ ስለ እግዚአብሔር ስትሉ እንዴ፣ ቢያንስ ስለ ወላጆቻችሁ ዘነው እንጂ የምር። እናቶቻችሁ አባቶቻችሁ ይህንን ነገር አይተው እኮ እድሜ ልካቸው ቁ የደም እንባ እያለቀሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙም? ቢያንስ እኛ እኮ ለእናንተ ብለን እንኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣው ነው አይተሩ ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንዳው ስለወላድ ወላድ ስትሉ እባካችሁ። እስኪ አስቡት ሶስት መቶ ምናምን ሰው ባለፈው መቶ ምናምን ሰው አሁን ደግሞ መቶ ሰማንያ ሰው ባለፈው መቶ ሰማንያ አሁን መቶ ሰማንያ ሶስት መቶ ምናምን ስልሳ ምናምን ሰው በአንድ ወር ውስጥ ቀራየ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል፣ በዚህ በባህር ላይ የአሳ ራት ሆኖ ይቀራል። ምንድን ነው የምናደርገው? ረባቃችሁ ረባቃችሁ ስለ ወላሂ እርስ ለእግዚአብሔር ስለፈጠራችሁ